በጣም በሚያሳዝን ሁኔታ ፖፖ 666 ነው። በጣም ነው የሚያሳዝነው። ብዙ ሰዎች እንግዲህ እንደዚህ ያሏችሁ፣ ስለዚህ ፕላትፎርም በጣም ውስጣችሁ ጥርጣሬ እንዲፈጠር ግራ እንድትጋቡ፣ እንዲሁም ደግሞ ነገሮችን በተለይ እያመናፈሱባችሁ ግራ እንደተጋባችሁ ብዙዎቻችሁ እናውቃለን። የምር ግን ፖፖ 666 ነው ወይ? በተለይ ደግሞ ከሳምንታት በፊት ስለዚህ ፕላትፎርም ከቀናት በፊት ብዙ ነገር ሲወራ ነበረ። በተለይ አንዲት ልጅ ጌም ትጫወት ነበረ። በዛም በጌም ሰበብ እንግዲህ የነበራትን ያሸነፈችውን ገንዘብ ተመልሳ ስለተበላች ብዙ ነገር አውርታ ብዙ ሰዎች ደግሞ ያንን ነገር 666 እንደሆነ ኢቭን አምነው የወጡ ሰዎችም ነበሩ። ኢቭን ጥሩ ገንዘብ እየሰሩ የነበሩ ነገር ግን ካላቸው ቀና አመለካከት ወይንም ደግሞ ከሃይማኖታቸው፣ ከመንፈሳዊ ሕይወታቸው እንዳያወጣቸው በማሰብ እንግዲህ ከዚህ ፕላትፎርም ለመውጣት ያሰቡ ሰዎች እንደነበሩ እናውቃለን። በሚያሳዝን ሁኔታ እንግዲህ ፖፖ 666 ሆኖ ተገኝቷል ልላችሁ አይደለም የመጣሁት። በዋናነት የመጣሁበት ትልቁ ምክንያት ምንድን ነው? ስለዚህ ጉዳይ ብሪፍ የሆነ መረጃ እንዲኖራችሁ ወይንም ደግሞ ብሪፍ የሆነ ሀሳብ እንዲኖራችሁ ስለፈለግኩኝ ነው። ስለዚህ በጣም በጥሞና ከተከታተላችሁኝ ከማስረጃ ጋር ነው ብዙ ነገሮችን ማወራላችሁ። ከታሪክ ጋር ከታሪክ ጋር የሀገራችን ቴክኖሎጂን አክሰፕት ከማድረግ አንጻር ሀገራችን የመጣችበት ሁኔታ እንዴት ነበረ? ዛሬ ላይ እቺ ሀገር ኢትዮጵያ የምትባለው ሀገር እንኳን እዚህ ቦታ ለመገኘቷ ምክንያቱ ቴክኖሎጂን አክሰፕት አለማድረጓና ቴክኖሎጂዎችን አለመጠቀሟ በራሱ እንዴት እንደጎዳት ነገሮችን ከመንፈሳዊ ነገር ጋር እያያያዙ ከባህል ከቋንቋ ጋር እያያያዝን ብዙ ነገሮች ላይ እየተጎዳን እንደመጣን እንግዲህ ይሄ በጣም ገሃድ ያለ የአደባባይ ሚስጥራችን ነው እና እሱን ጉዳይ ላይ በጣም ፎከስ አድርጌ ብዙ ነገር እነግራችኋለሁ ማለት ነው። አብራችሁ ይቆዩ እንግዲህ እንዳልኳችሁ ፖፖ 666 ነው ወይ ተብሎ የተነሳበት የመጀመሪያው ምክንያት ምንድነው? ፕላትፎርሙ ላይ እንግዲህ ጊፍት እንሰጣጣለን። የጊፍት ሴክሽኑ ላይ አንድ ቦታ ላይ 666 የሚል የጊፍት አይነት ነበረ። እንግዲህ ይህንን የጊፍት አይነት ሊኖር የቻለበት ትልቁ ሚስጥር ምንድነው? እንግዲህ አለማችን ላይ ይሄ ኤልጂቢቲ የሚባሉ ወይንም ደግሞ የተመጻሳይ ጾታ አፍቃሪያን የምንላቸው እነዚህ ሰዎች አሉ። እነዚህ ሰዎች እንግዲህ ይሄንን ፕላትፎርም ይጠቀሙበታል ያው እንደ አንድ ሃይማኖት ዓለም ላይ ስለሚቆጠር ማለት ነው። ወይንም ደግሞ እንደ አንድ ራሳቸውን እንደሆነ እንደ ነፃነት ታጋይ እንደ እንደሆነ ነገር ነው የሚያስቡት አላርለ ራሳቸውን ከዓለም በእርግጥ ብዙ የዓለም ሕግም ያገላቸዋል ማህበረሰቦችም ስለሚያገሏቸው ራሳቸውን የሆነ እንደ ግሩፕ ኦፍ ፒፕል ራሳቸውን ያስባሉ። ስለዚህ ዚህም ፕላትፎርም ላይ መጥተው እንግዲህ እነዚህ ሰዎች ይመስሉኛል፣ እኔ እንደሚመስለኝ ማለት ነው። ወይንም ደግሞ የሰይጣን አምላኪዎችም ሊሆኑ ይችላሉ። አለማችን ላይ የሰይጣን አምላኪዎች እንዳሉ እንግዲህ እናውቃለን። ኢቨን የራሳቸው እንደ ቤተ ክርስቲያን እንደ መስጊድ ብዙ ነገር እንዳላቸው እንግዲህ እናውቃለን። እነዚህ ያልኳችሁ ቅድም ያልኳችሁ የተመሳሳይ ጾታ አፍቃሪዎች ለምሳሌ የሬንቦ ምልክት ምናምን እንዲቀመጥላቸው ያደርጋሉ። እነዚህ ሰዎች ማለት ነው የቀስተ ዳመና የምንለው እንግዲህ እነሱ በእሱ ስለሚወከሉ ማለት ነው። አሴ ሳይን ሳይናቸው እሱ ስለሆነ ማለት ነው። ስለዚህ ሰው ይሄ 666 የሚባለው እነሱ የሆኑ ብቻ የሆኑ አካላት ያንን ነገር ለፕላትፎርሙ ከፍተው ከፍለው እንዲቀመጥ አደረጉ። ከዛ በኋላ ብዙ ሰዎች እሱን ሲመለከቱ ኦኬ ዲሲ 666 ብለው ብዙ ሀሳብ እንዲጨመርባቸው ወይንም ደግሞ ብዙ ሀሳብ ውስጣቸው እንዲመጣ አደረገ ማለት ነው። ስለዚህ ብዙ ሰዎች ጥለ ወጡ። እንግዲህ አንዳንዶቻችን ደግሞ እንግዲህ ቀጥለን እየሰራን ያለ ነው ማለት ነው። ስለ ቴክኖሎጂ ጠቅለል አድርጌ ላውራችሁ። አለማችን ላይ በጣም ብዙ ቴክኖሎጂዎች ይፈጠራሉ። በጣም ብዙ ቴክኖሎጂዎች ይፈጠራሉ። በተለይ ደግሞ የሶሻል ሚዲያ ፕላትፎርም አንዱ የቴክኖሎጂ አይነት ነው፣ ይሄ የሶሻል ሚዲያ ፕላትፎርም የምንለው ማለት ነው። በተለይ ደግሞ ከፈረንጆቹ ሚኒሊየም ወደዚህ ከሁለት ሺህ ወደዚህ ማለት ነው በጣም ብዙ የሶሻል ሚዲያዎች ዓለማችን ላይ እየተዋወቁ የመጡበት ነው። ለምሳሌ ፌስቡክን ማንሳት እንችላለን። ዩቲዩብን ማንሳት እንችላለን። የሜታ ኩባንያ እንግዲህ የሚጠቀልላቸው ፌስቡክ፣ ኢንስታግራም፣ ዋትሳፕ የሚባሉት እንዳሉ እናውቃለን። ዩቲዩብ ላይ ከመጣን ደግሞ ዩቲዩብ በራሱ የጉግል ካምፓኒ ነው። ስለዚህ እሱም እንዳለ በደንብ እንግዲህ አንደርስታንዲንጉ እንዳለን እናውቃለን። እነዚህ ሶሻል ሚዲያ ፕላትፎርሞች እንግዲህ በራሳቸው ገንዘብ ናቸው። ከቅርብ ጊዜ ወዲህ ደግሞ በተለይ ደግሞ ቢፎር ኮሮና ቢሆንም በተለይ ደግሞ የኮሮና ጊዜ በጣም የተዋወቀው ቲክቶክ የምንለው ፕላትፎርም በጣም ተዋውቆ አለማችን ላይ እንግዲህ በጣም ብዙ ሰዎች እሱም ፕላትፎርም እንግዲህ ገንዘብ መስሪያቸው ወይንም ገንዘብ ማግኛቸው እንደሆነም እናውቃለን። ሀገራችን ውስጥ ራሱ ብዙ ወጣቶች ህይወታቸውን የቀየሩበት በኔጌቲቭ ሳይድም ሊሆን ይችላል አሴ ፖዘቲቭም ራሳቸውን ያስተዋወቁበት ራሳቸውን ለገበያ ያቀረቡበት የሸጡበት፣ ሁኔታም በዛም ገንዘብ ሜክ ያደረጉበት ሁኔታ እንዳለ እናውቃለን። ሶሻል ሚዲያ ፕላትፎርሞች በባህሪያቸው ምንድን ነው ሰምቲንግ የሆነ ነገር ኖሯችሁ ያንን ነገር ይዛችሁ ወደ ህዝብ ትቀርባላችሁ። ህዝብ ደግሞ ጊፍት ሊሰጣችሁ ይችላል፣ አይታወቅም ሰምቲንግ አድናቆቱን ሊሆን ይችላል፣ እናንተን ማስታወቂያ ለማሰራት ሊሆን ይችላል። የተለያዩ በተለያዩ ፎርሞች እናንተን ሰፖርት ያደርጋል ማለት ነው። እንግዲህ ስለ ሶሻል ሚዲያ ባህሪ ካወራን ሶሻል ሚዲያ በባህሪው እንደዚህ እንደዚህ ነው እንደ አሁን እንዳልኳችሁ ማለት ነው ስለ ፖፖ ፕላትፎርም ደግሞ ስንመጣ ፖፖ ፕላትፎርም ራሱን የቻለ ደግሞ ሌላ የፕላትፎርም አይነት ነው። አለማችን ላይ ያለ ሌላ የፕላትፎርም አይነት ነው። ይህ ፕላትፎርም የራሱ ባህሪያቶች እንዳሉት እናቃለን። ለምሳሌ ሪል ታይም ኮሚኒኬሽን እንደሚፈልግ ከሰዎች ጋር የቀጥታ ግንኙነት፣ ያ ማለት ላይቭ የምንሰራበት ነው። ለምሳሌ ቲክቶክ ላይ የሆነ ቪዲዮ ፖስት አድርገን መውጣት ነው። ላይቭ የመስራት ምናምን ግዴታ አይጠበቅብንም፣ እንደ ቁጭ ብለን ጊፍት ለመሰብሰብ ካልሆነ በስተቀር ማለት ነው። ስለዚህ ፖፖ 666 ነው የተባለበት ትልቁ ምክንያት ምንድነው? አንድ የአከፋፈል ዘዴ በጣም ቀላል መሆኑ ነው። ምክንያቱም የሰራችሁትን ገንዘብ በቀላሉ በንግድ ባንክ፣ በቴሌ ብር አቢሲኒያም አሁን ገብቷል እና አዋሽም እየገቡ ነው። ሌሎች ባንኮችም በቅርቡ ይጠበቃሉ ማለት ነው እዚህ ፕላትፎርም ላይ ይመጣሉ ተብለው። ስለዚህ ያ ነው በጣም ትልቁ ነገር። ሰው በቀላሉ እንግዲህ፣ ሀበሻ በቀላሉ ገንዘብ ማግኘት ዳገስ ስለሚሆንብን ስናገኝበት፣ ግን ይሄ ነገር የምር እንደዚህ ስለሰራን ብቻ ገንዘብ ያመጣል የሚለው ነገር የብዙዎቻችን ጥያቄ ነው ብዬ ነው እኔ በግሌ ማስበው ብዙ ሰዎችም እንደዛ አንደርስታንድ ስለሚያደርጉ ማለት ነው። እሱ እንዳለ ሆኖ ስለ ቴክኖሎጂ ጠቅለል አድርጊ ደግሞ ሳወራችሁ ምንድን ነው ዓለማችን ላይ ብዙ ቴክኖሎጂዎች ሲተዋወቁ ሀገራችን ውስጥ መጥተው ሰብረው ገበያውን የመግባት እድላቸው በጣም ጠባብ ነው ብዙ ጊዜ። ምክንያቱም እንግዲህ እኛ አበሾች ቴክኖሎጂን የምንረዳበት መንገድ ትንሽ የተንሻፈፈ ነው። ዓለማችን ላይ ዛሬ በለጸጉ የምንላቸው ዓለማት አሜሪካንን ማየት እንችላለን። እነ አውሮፓ ሀገራቶችን ማየት እንችላለን። ኢቭን ከፊል የኤዥያ ሀገራቶችን ማየት እንችላለን። በጣም ሌግዥር የሆነ ኑሮ የሚኖርባቸው ሀገራቶች ማለት ነው። እነዚህን ሀገራቶች ብታያቸው በቴክኖሎጂ በጣም የረቀቁ በጣም ቴክኖሎጂቸው የዳበረ ብዙ የቴክኖሎጂ ምርት ያላቸው ለምሳሌ እነ ጃፓንን ማንሳት እንችላለን፣ እነ ደቡብ ኮሪያን ማንሳት እንችላለን፣ እነ ሲንጋፖርን ማንሳት እንችላለን። ከቅርብ ጊዜ ወዲህ እነ ኢንዶኔዥያ እነ ማሌዥያም እየመጡ ነው ያሉት። በዚህ በቴክኖሎጂ ዘርፍ እሽቅድድም ነው በጣም ከአለም ጋር እያደረጉ ያሉት ማለት ነው። የአውሮፓ ሀገራቶች ዴፍኔትሊ እናውቃቸዋለን፣ የአሜሪካ ሀገራቶችንም እናውቃለን፣ ካናዳን ጨምሮ ማለት ነው። ስለዚህ እነዚህ ሀገራቶች ዛሬ ለመበልጸጋቸው ትልቁ ምክንያት እንግዲህ ድሮ እንኳን ሂስትሪ ላይ ስንማር ይሄ ኢንዱስትሪያል ሪቮሉሽን የሚባለው ነገር እንደነበረ እናውቃለን። እንግዲህ ሂስትሪ ላይ ማለት ነው። እኔ ሶሻል ሰማሪስ ስለነበርኩ ነው ይሄንን የምላችሁ። በሀገራችን ኮንቴክስት ስንመጣ ግን በሀገራችን ኮንቴክስት ስንመጣ ለምሳሌ ኢትዮጵያ ውስጥ ብዙ ቴክኖሎጂዎችን ያስገቡ የነበሩት ንጉስ ሚኒሊክ እንደነበሩ እንግዲህ እናውቃለን። አጼ ሚኒሊክ ማለት ነው። አጼ ሚኒሊክ ወፍጮ ብንል፣ መኪና ብንል፣ ባቡር ብንል፣ ስልክ ብንል ብዙ ቴክኖሎጂዎችን በጣም ብዙ ቴክኖሎጂዎችን ወደ ሀገራችን እንዳስገቡ እናውቃለን። እሳቸው ግን ሲያስገቡ በአንድ ነገር ግን በጣም ብዙ ሕዝብ ወቅሷቸው ነበረ። በአንድ ነገር የወቀሳቸው በምንድነው? ሲኒማ ያስገቡ ጊዜ ሲኒማ የምንለው ፊልም የምንለው ነገር ማለት ነው እሳቸው ለመጀመሪያ ጊዜ አንድ ፈረንሳዊ ነው ምንድነው፣ ይዞላቸው የመጣው ፕሮጀክተር። ፕሮጀክተር ፕሮጀክተር የምንለው ይሄ ፊልም ምናይ በፊልም ቤቶች ስንሄድ ፕሮጀክተር ታውቃላችሁ፣ ፕሮጀክተሩ ይበራል ግድግዳ ላይ፣ ስለዚህ የሚበራው ነገር ምስል ይሰጠናል ማለት ነው። እሳቸው ያንን ፕሮጀክተር፣ ያ ፈረንሳዊ ሰው እንደ ስጦታ ነው፣ ጊፍት ነው የሰጣቸው ማለት ነው። በእርግጥ ያ ፈረንሳዊ ሰው ታርጌቱ ሌላ ነበረ ጀስት ያው እንደ ቀኝ ግዛት ምናምን ብዙ ነገር ይታሰብ ስለነበረ በሰዓቱ ከጣሊያን ጋር የነበረው ሽኩቻ ምናምን ስለነበረ ለእሳቸው ያንን ነገር ይሰጣቸዋል ማለት ነው። እሳቸው ደግሞ ቀሳውስቱን፣ ባለአባቶችን፣ የሀገሬውን ሰው ትልልቅ የሀገሪቱን እነ ሚኒስተሮቹን ምናምን ይሰበስቧቸውና ፊልም ያሳዩቸዋል። ለነዛ ሰዎች ማለት ነው። ሲያሳዩዋቸው እንግዲህ ያሳዩቸው ፊልም የክርስቶስ ስቅለትን የሚያሳይ ከውልደቱ ጀምሮ ስቅለቱን የሚያሳይ የክርስቶስን ፊልም ነበረ። ለነዛ ሰዎች ያሳዩቸው ማለት ነው። ሲያሳዩቸው ህዝቡ በሙሉ ምንድን ያሏቸው አጼ ምኒልክን፣ ይሄማ የሰይጣን ስራ ነው ነው ያሏቸው። ያ ማለት ሰይጣን ቤት ብለው ያንን ቤት ዛሬ አዲስ አበባ ብትመጡ ቴዎድሮስ አደባባይ ጋር ሲኒማ ቤት አለ። አይ ቲንክ አሁን ዋፋ ሲኒማ ይባላል መሰለኝ። እሱ ሲኒማ ቤት ወደ ፓርላማ ወደ አራት ኪሎ መሄጃው ጋር ልትታጠፉ ስትሉ ከቴድሮስ አደባባይ ማለት ነው። ፎቶውን ካገኘው አስገባላችኋለሁ። ይሄ ቤት አሁን ዋፋ ሲኒማ የሰይጣን ቤት ተብሎ ተሰይሟል። እስካሁን ድረስ መጠሪያው የሰይጣን ቤት ነው። ዛሬ ላይ ሲኒማ ወይንም ፊልም የምንለው ነገር ለስንት ሰው እንጀራ ሆኗል። አለማችን ላይ በጣም ትልልቅ የፊልም ኢንዱስትሪዎች እና ሆሊውድ እና ቦሊውድ ህንድ ላይ አፍሪካ ውስጥ እና ኖሊውድ ኢትዮጵያ ውስጥ ፊልም የብዙ ሰው እንጀራ ሆኖ ዛሬ ላይ ብዙ ሰዎች ይጠቀሙበታል፣ የፊልም ቴክኖሎጂን ማለት ነው። እኛ ግን ያኔ የሰይጣን ቤት ብለን ስም አውጥተንለት ብዙ ነገር ተፈጥሮ ነበረ። ኢቭን ቀሳውስቱ ምናምን እስከ መገዘት ድረስ ደርሰው ነበረ፣ ንጉሱን ማለት ነው። ስለዚህ ዛትማች ለቴክኖሎጂ የነበረን አቀባበል በጣም ደካማ ነው የነበረው። ከዛም በኋላ የስልክ መምጣትን ተከትሎ ስልክ ውስጥ የሚያወራው ሰይጣን ነው ይባል ነበረ። ብዙ ነገር ይባላል። ቲክቶክ የመጣ ጊዜ ብዙ ነገር ተብሎ ነበረ። ታስታውሳላችሁ። ቲክቶክ የሌለው ሰው የለም። ቢያንስ ቤት ውስጥ ሶስት ሰዎች ቢኖሩ ሁለት ሰዎች ቲክቶክ አላቸው። ኢንተርኔትን ከሚጠቀሙ ሰዎች ውስጥ ቢያንስ ሰባ ፐርሰንቱ፣ ሰማንያ ፐርሰንቱ ቲክቶክን ያውቀዋል፣ ይጠቀመዋል። ሌሎች ፕላትፎርሞችም የመጡ ጊዜ በጣም ብዙ ነገር ይወራ ነበረ። እዚህም ፕላትፎርም ላይ እንደዛው ነው አሁን ይወራል ብዙ ነገር። ነገር ግን ነገሮች እንደዛ አይቀጥሉም። አሁን ላይ የምትሰሩ ሰዎች ዝም ብላችሁ ስራችሁን ብትቀጥሉ ስራችሁን ዝም ብላችሁ ብትቀጥሉና ወደኋላ ባትሉ ወደኋላ ካላችሁ ግን ወደኋላ ካላችሁ ግን በሌሎች ፕላትፎርሞች ዛሬ ብዙ ሰዎች ገንዘብ እንደሚያገኙበት ሁሉ እናንተም ገንዘብ ማግኘት እየቻላችሁ አለመቻልን ወይንም ድህነትን እንደመረጣችሁ መቁጠር አለባችሁ። ድህነትን እንደመረጣችሁ ማለት ነው። ነገሮችን ሁሉ አመናፍሰን አንችለውም ስራ ነው። እንደ ስራ ከቻ እንደ ስራ ካሰብ ነው መስራት አለብን። መለወጥ አለብን። ቴክኖሎጂ የሚፈጠረው ለሰው ልጆች የተሻለ ገንዘብ ማግኘም ሊሆን ይችላል፣ ለኮሚኒኬሽን ወይም ሊሆን ይችላል ለተለያየ ፐርፐዝ ሊፈጠር ይችላል። ቴክኖሎጂ ለእኩል የሆነ ዓላማ አይፈጠርም እያልኩኝ አይደለም፣ ሊፈጠር ይችላል ነገር ግን ሶሻል ሚዲያ ግን በፍጹም ለእኩል አላማ ሊሆን አይችልም። በፍጹም ምክንያቱም ከዚህ በፊት የነበሩ ሶሻል ሚዲያዎችን ኤክስፒሪየንስ ማድረግ በጣም ቀላል ነው። እነሱን እየተጠቀምን ሰው እንዴት ቲክቶክ እየተጠቀመ ፖፖን አልጠቀምም ይላል? ተመሳሳይ እኮ ነው ሶሻል ሚዲያ ፕላትፎርም። ሰው ፌስቡክ እያለው፣ ቴሌግራም እያለው፣ ዋትስአፕ እያለው፣ ኢንስታግራም እያለው እንዴት ፖፖን አልጠቀምም ይላል? ስለዚህ ትንሽ አእምሮችንን ሰፋ ብናደርግ፣ ነገሮችን የምንረዳበትን መንገድ ትንሽ ቀለል ብናደርገው እና አንዳንዴ ምንድን ነው አንድ ነገር ቶሎ መጀመር አንዳንድ ጥሩ ገንዘብ ለማግኘትም ምክንያት ይሆናል። ለምሳሌ ቲክቶክን ቶሎ የጀመሩ ልጆች ዛሬ ላይ ምን ያህል ተከፋይ እንደሆኑ፣ ምን ያህል ደግሞ እየሰሩበት እንደሆኑ ታውቃላችሁ። ፎርዛት ማተር፣ እናንተም እዚህ ፕላትፎርም ላይ ከሰራችሁ ምን ያህል ገንዘብ በራሳችሁ ሜክ ማድረግ እንደምትችሉ በራሳችሁ ምን ያህል ኢቨን ሰርታችሁ ያያችሁ ልጆች ሁሉ አላችሁ። ስለዚህ ፕላትፎርሙን መናቅ፣ ፕላትፎርሙን ከመንፈሳዊ ነገር ጋር ማያያዝ ምንም አይጠቅም ምንም አይጠቅማችሁም። ስለዚህ ገንዘባችንን ወይንም ደግሞ ገንዘባችሁን በደንብ ብትሰሩ ብትለወጡበት፣ ህይወታችሁን፣ የራሳችሁን የቤተሰባችሁን ህይወት ብትቀይሩበት ብዬ ሪከመንድ ላደርጋችሁ ነው በዋናነት የመጣሁት። ስለዚህ ፖፖ 666 ነው ምናምን ምናምን፣ ነገ እንደዚ ያሉ ሰዎች እንደሚመጡ አንሹር እኔ በጣም እርግጠኛ ነኝ። ምክንያቱም እየከፈለ ነው፣ ገንዘብ አለው፣ ብዙ ሰው ገንዘብ እየተጠቀመበት ነው ያለው። ፎርዛት ማተር እናንተም ይህንን ነገር ከዚህ አንጻር አንደርስታንድ እንድታደርጉት ልናሳስባችሁ ነው የመጣ ነው በዋናነት። ስለዚህ ምንም አዲስ ነገር የለም። ወደ ስራችሁ በደንብ ስራችሁን ጠንክራችሁ ስሩ። ስለነበረን ጊዜ በጣም አመሰግናለሁ። ጥያቄ ካላችሁ ኮመን ሴክሽን ላይ አስቀምጡልን፣ እንመልስላችኋለን። መልካም ጊዜ ይሆንላችሁ።